አሁን እንግዲህ ያ ረብ ጌታዬ ዱአ አርጉልኝ እስኪ ደህና ሁናችሁ። አሜን አይውላችሁ። በጣም መርቅ ነዋል። እንደምታዩችሁ በጣም ነው የሚቀመቅሙት፣ መርቅ ነዋል። ዱአ እያደረጉ ነው። አሁን እንደምታዩት ጌታዬ ወይ አጭቀው ንቀላፎ ትክል እያሉኝ ነው። አሜን እያልኩ ነው እኔም፣ ደሞ ሰውንም አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአብዱ መንገሻ ዩቲዩብ ተከታታዮች ሰላም ነውላችሁ። ባላችሁ በሰላማችሁ ብዝዝት ይበልልኝ አስተያየት ኮሜንት ለምትሰጡኝ ሁሉ የምር ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ደግሞ የዶላር ምልክት የተጨቀጣችሁ ተቀላቀሉኝ። አዳዲስ ቪዲዮዎችን ወደ እናንተ ጋር ይዤ እንመጣለን። እንግዲህ አበረታቱን። መቼም ለጊዜው ባናቅበትም እያደረግን የተሻሉ የተሻሉ የምንላቸውን ቪዲዮዎች ወደ እናንተ ጋር ይዘን እንቀርባለን። እናንተም ደግሞ አስተያየት ኮሜንት ስጡኝ። ከምር በጣም ከልቤ አመሰግናለሁ። ለሁላችሁም አስተያየት እስካሁን ድረስ ለምትሰጡኝ እህቱና ወንድሞቼ ማለት ነው። ከምሬል ባመሰግናለሁኝ እና ቴንኪው ላለው ቀጥታውን ዘላቂ የምሰራውን ቪዲዮ ዘላቂ እንደምትከታተሉ ሊተስፋ አደርጋለሁ። አሚን፣ አሚን፣ አሚን፣ አሚን፣ አሚን፣ አሚን። በቂ ማሃዱየ ነው። እንግዲህ እንደምታዩት በግረኛ ነን። መቸም የኛ ነገር በጎቹና ደቂ ማሃዱለን ዱዓ እያስደረግን ነው። እኛ ጋር አብራችሁን እንቆዩ። እነሱም እንደምታዩአቸው እንግዲህ ቂም ሃላይ ናቸው። አሁን ይውላችሁ አሚን አሚን እያልን ነው ያረብ ጌታ አሚን እ ሰውን ቂም ሃዱለንማ አጉልማ የማይሆን ነገር ነው። በጎቹን ቂም ሃዱለን እኛ ዱዐ እያደረግን ነው አሚን ነው እንግዲህ ያረብ ጌታ እንዲህ ያለው ንቅል አጭቃው ንቅል ለፎቅ ቅል አድርጉኝ። አሁን እንደምንም የሰው ትሻላላችሁ ያረብ ጌታ። አሁን እንግዲህ ዩቲዩብም እይታ የሚያረግ የሚያመጣ ያርገው። አሁን እንግዲህ ባናር ላይ የሚወጣ አድርገው። እናንተም እንግዲህ እንደዚህ ብላችሁ ዱአ እያደረጋችሁ ሊ ነው። አሚን። አዎ እንግዲህ አሚን። ይሄው ምርቃናቸውን ይዋቸው እየቀመቀሙ ነው። በጣም መርቅ ነው እንደምታዩዋቸው ማለት ነው። እና እንደምታዩት እንግዲህ ኢንሻአላህ እነዚህን ደግሞ እንደዚህ እያረግን እንግዲህ እየቃቃሙ ነው። አሁን በቃ እያስቀምን ነው ማለት ነው። ዱአ እያስደረግን ነው። ኢንሻአላህ ይዋቸው እንግዲህ ዱአ እያደረጉልን ነው እንደምታዩዋቸው። እና ለምን ሰሞኑን ጠፋ ለምትሉ ደሞ እንደምታዩት ወላሂ ላዚም በግረኛ ሆነን እስኪ ዱዓ አርጉልን። እንደዚህ አይነቱ ቦታ ላይ አላህ ወባ ከነቀል አርጎ ጭቃው አርገን እኛ ደሞ ይው በግረኛ ሆነን ነው እነዚህ ጋር ቢዚ ነን፣ ጭራሽ እረፍት የለለው ማለት ነው። አሁን የውላቹ ቄ ማሃዱ የየቃምን ነው፣ እነሱም በዱዓ ነው እንግዲህ እንደዚህ እያልን ሰውንም ማልናስ ከምን ብንሞክር ለራሴ ነው እንጂ ለአንተ ይሁን ስለማይል እኛ ደግሞ እንዴት አረግን መሰላችሁ እንደዚህ አድርገን እነሱን እያስቃምነ እነሱ ጋር ጤና እያል ዱአ እያደረግን ነው። አሁን መርቅ ነው እንደምታዩት ማለት ነው። መቼም ሐጃ ይወጣም ብለን ኢንሻአላህ ዱአ እያደረግን ነው። ሐጃ ያወጣሉ እንደምንም ሳይወጣ አይቀርም ሐጃው። እንደምታዩት እነሱ ጋር እዚህ እንግዲህ እንዲችው እየቃቃምኑ እየቃሙ ነው ያሉት። እንደምታዩት እኔ ማሚና ሚን እያልኩ ነው ዱአው እንዲደርስ እንግዲህ ላይክ ሰብስክራይብ ሸር እያረጋችሁ የበጎቹ እንዷ ደግሞ እናየዋለን። እንደማንም ባናል ላይ እንደሚወጣ እርግጠኛ ነኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ደግሞ ዶላ አምልክት እየተጨቃችሁ ተቀላቀሉ፣ አራት ጠናክሩ። እኔም ይኸው በግረኛ ነኝ፣ እንደዚህ እያልኩ ነው የምኖረው። ና በግረኛ ነው የዚህ ነው እንግዲህ የኔ የቀን ውሎዬ ማለት ነው። እነዚህ ጋር ነው ሰው ጋር አልገኝ። አንዳንዴ ኢትዮጵያ ነው ያለሁት ወይ ሳውዲ አረቢያ ነኝ እላለሁ ማለት ነው። ሰው ላይም እማዬው እነሱን ብቻ ነው፣ እነሱ ጋር ነው ሀያ አራት ሰዓት ውሎዬ በቃ እኔም ደግሞ እንደዚህ ብዬ እነሱ ጋር አንድች ስለምል በቃ እንደምታዩት እንግዲህ እነዚህ ጋር ነው። አሁን እንግዲህ ያ ረብ ጌታዬ፣ ዱአ አድርጉልኝ እስኪ ደህና ሆናችሁ። አሜን አይውላችሁ። በጣም መርቅ ነዋል። እንደምታዩት አይው፣ በጣም ነው የሚቀመቅሙት። መርቅ ነዋል እያደረጉ ነው አሁን። እንደምታዩት ጌታዬ፣ ጭቃውን ቅላፎቁ ትክል እያሉኝ ነው። አሜን እያልኩ ነው እኔም ደግሞ ሰውንም ማቂ መሃ ወይንም ዱዓ አድርግልኝ፣ ነው ወንድምህ አይደለሁ። እንደም ችግር አለው ለራሴ ባገኘው ይልሻል። ስለዚህ እና እኛ ደግሞ እስኪ የሰውን ትተን ደሞ በገንዘቦቹ ዱዓ ገብተናል። ኢንሻአላህ አላህ ደግሞ እንግዲህ ሁሉንም ነገር የሚሰማና አላህ ያርገው። እንደምታዩቸው እንግዲህ እነዚህ ጋር ጤና፣ እነዚህ ጋር ጤና እያልን ያቸው ዱዓ እያስደረግን ነው። እነዚህ ጋር ነው በቃ እነሱን ነው መስላናል። መቼም እንግዲህ አንተ በግረኛ የሚል አይጠፋም መቼም ታውቃላችሁ። እኛ ደግሞ እንዴት እናደርግ፣ እነ በጎቻችን ጋር እንግዲህ ጤና እያልን እንዲህ እየኖርን ነው ማለት ነው። ረንጃልኝ መውጫም የለኝ፣ ረንጃልኝ ተይዣለው፣ ረንጃልኝ ተከትያት፣ ረንጃልኝ ኮብለያለው። እና እንደምታዩት እንግዲህ በግረኛ ነን፣ ምንም ማድረግ አንችልም። ቢዚ ስለሆነ በነዚህ ጋራ እነሱን ለማብላት ቀለብ አንዱን አንዱ ኖር ብቻ ስለሆነ እንግዲህ ዱአ አድርጉልን። ኢንሻአላህ አላህ ኸይር ነገር ይምረጥልን፣ ወደ እኛ ነገር እንቀየር። እኛም ኢንሻአላህ ብለናል፣ እናንተም ዱአ አድርጉልን። አሁን እንግዲህ እንደምታዩዋቸው እነዚህ ጋራ ጤና እንግዲህ እንደዚህች እያልን ነው የምንኖረው። አዩላችሁ፣ አያችኋችሁ፣ እነዚህ ናቸው እንግዲህ የኔ የኔ ቆንጆይ ነጋ ጤና የለም ጓደኛ ምህር የለ ምን የለ ቢዚነ እነዚህ ጋር ማለት ነው። በቃ እንደምታዋቸው ከተማ ምህር የለ ምን የለ፣ ገጠር ለገጠር ነው በቃ ጫካ ለጫካ እነሱ ጋር እንዲችው እያልን ነው የምንውለው። እንደምታዋቸው እንግዲህ ዱአ እያደረጉልኝ ነው። ዛሬ ደሞ አሁን እንግዲህ ወደ መሪ መገባል ላይ አርግ ህያሉ ዱአ እያደረጉልን ነው ኢንሻአላህ እንዳሉትም ሆነ ወደ መሪ መግባታችን አይቀርም ብለን ብለን ማለት ነው። እና አበረታቱን። መቼም ታውቃላችሁ በግረኛ እና አበረታታ አበረታቱን። እኛ በግረኛ ነን፣ እነሱ ጋር እንደዚህ ያን እያበላላን ነው የምንኖረው። እንደምታዩቸው እንግዲህ እነ ሽታ እነ ፍቅር አዲስ እነ አሽኩቲ እነ ናትራ፣ ጧት ተነስቼ እነሱን ነው የማየው። ቀንም ታውዬ እነሱ ነው ነው በቃ ሀያ አራት ሰዓት እነሱ ጋር ስለሆን ምንም ማድረግ አንችልም። እስኪዱ አድርጉ እነፍቅር ፍቅር ፍቅር አዲስ ጋር አላህን እንግዲህ፣ ወደ ሌላኛው ነገር አላህ ይዱ ለብላችሁ ማለት ነው። አዎ ለአበረታቱ፣ መቼም ጠንክሮ ለሚሰራ ሰው ብታበረታቱ የተሻለ ነገር ነው። ብቻ አበረታቱን፣ እንግዲህ ምንም ማለት አንችልም። እረ እንጃለኝ መውጫም ያለኝ እረ እንጃለኝን ተይያለው እረ እንጃለኝን ተከትያት እረ እንጃለኝን ኮብለ ያለው። አዎ እና እንደዚህ ነው። ዝሮ ዝሮ ዱዓ አደራ አድርጉን። እስኪ ዱዓ አድርጉልን። እነዚህ ጋር እንዲህ እያልን ነው የምንኖረው። እንግዲህ አንተ በግረኛ ምናምን ብቻ ብቻ እንደምንም ብቻ አስተያየት፣ ኮሜንት ለምትሰጡን ደግሞ ከምሬ ምር እናመሰግናለን። እና አበረታቱን እባካችሁ ሳውዲ አረቢያ እንምጣ። አበረታቱን አበረታቱን። በዚህ በዚህ ያን ብንጠነካከር ብለን ነበር ወደ ሳውዲ ለመምጣት ሙከራ ነበረ። እስኪ ደግሞ እናንተ ጋር ትብብራችሁ ያስፈልገናል። መቼም እንደማንም ተባበሩን። ተብብር ነው ማለት ነው። ያው ልመና በዛ፣ ግን ያው እንደምታዩት